ያ ችግር ሲፈጠር ያው ሩቃችን አይደለም ቅርብ ነበር አልቆየም በዚያ ጊዜ ከዑለሞች መካከል ወጥቶ ጥልቅ ያለበት ሰው ነበር እንዴ ከዑለሞች መካከል ውስጡ የገባ ሰው ነበር አልነበረም ከዱዓቶች መካከል ነበሩ አንድ ሁለት ነበሩ ልክ አንድ ሁለቶቹ ሲወጡ ቶሎ ወጥቶ አይመለከታችሁም ቁሙ ያለው ዱዓት ነበር ኢስላማዊ ዳዕዋ ውስጥ የሚሰሩ ሰዎች ነበሩ ኦሮሚፋን የምትሰሙ ወገኖቼ በደንብ አድርጋችሁ ታውቃላችሁ የዚያኔ እንዲሁም ከብዙ የክርስትና እምነት ተከታይ ወገኖቼ ጋር ተጣልቼም ነበር። ምክንያቱም አንተ ምን አገባህ፣ እኛም መደገፍ የሚፈልጉ ውስታዞች ይደግፉን የተባልኩት እኔ። ግን ያልኩት ምንድን ነው፣ የራሳቸው እንጀራ ነው ይጋግሩት። በቃ የራሳቸው ኬዝ ነው፣ የነሱ ጉዳይ ውስጥ አንገባባቸው። እኛና ክርስቲያኑን የሚያገናኘን ምንድን ነው? መጠያየቅ ነው። በቃ እነሱን መጠየቅ ከፈለጉ መጥተው እኛም፣ መጠየቅ እኛም መጠየቅ ስንፈልግ የእነሱን ሄደን መጠየቅ ከዚያ ውጭ ግን የግላቸው ኬዝ ውስጥ ገብተን መፈትፈት ስራችን አይደለምና ቆሙ ብዬ ትልቅ ዘመቻ ተከፍቶብኝ በሶሻል ሚዲያ ሶሻል ሚዲያ ላይ 10 ምናምን ዓመት ነው ያለሁት። በዚህ 10 ዓመት ውስጥ እንደዚያ ቀን ወላሂ ለዓዚም ዘመቻ ተከፍቶብኝ አያቅም። እንደዚያ ቀን ዘመቻ ተከፍቶብኝ አያቅም። ሜንሽን የተደረግኩባቸው ቪዲዮዎች ብቻ በመቶዎች የሚቆጠሩ ነበሩ። በጣም ስሰደብ ነበር። ለምን ነበር የተሰደብኩት? አይመለከተንም ተው ስላልኩኝ ነበር። ምክንያቱ ሲባል የክርስቲያኖችን ጉዳይ የሚመለከተው ክርስቲያኖችን ነው ነው አይደለም? የኦርቶዶክስ እምነት ተከታዮች መልሱልኝ እስቲ። የእናንተ ጉዳይ እናንተን ነው የሚመለከተው? እኔን ነው የሚመለከተው? እናንተን ነው የሚመለከተው። እኔን ከእናንተ ጉዳይ ጋር ተያይዞ የሚመለከተኝ ምንድን ነው? ስለ እናንተ መጠየቅ፣ ስለ እናንተ ደግሞ ያለኝን ኢንፎርሜሽን ከእናንተ ጋር አጋርቼ ከእምነታችሁ ጋር ነው እያልኩ ያለሁት ማውራት እንጂ በስትራክቸር ደረጃ ኦርቶዶክስ እንትን አድርጎ እንትና ከእንትና ተገንጥሎ የሚል ነገር የእናንተ ኬዝ ነው ብዬ ነው የማምነው። ከሶስት ቀን በፊት ሙፍቲ ሐጂ ዑመር ረህመቱላሂ ዐለይሂ አረፉ። ልክ እሳቸው ሲሞቱ ከኦርቶዶክሶች መካከል ዲያቆን ተብለው የሚታወቁ እንዲሁም ደግሞ ዲያቆን ብቻ አይደሉም የሆነ ፊት ለፊት መጥተው አክቲቪስቶች፣ የኦርቶዶክስ አክቲቪስት የሚባሉት ወጥተው እንትን ማለት ጀመሩ። እንዲሁም አንደኛው ወጥቶ ስለ ወሃቢዝም በቃ በደንብ አድርጎ የተነተነ መስሎት ሲናገር ነበር። የኦርቶዶክስ ምእመናን ምን እየሰራችሁ ነው? ለምን ቁጭ ብላችሁ ትመለከታላችሁ? እናንተ እነኚህ ሰዎች ይመለከታቸዋል እንዴ? ስለ እኛ ጉዳይ ስለ ሙስሊሙ ኬዝ ያገባቸዋል እንዴ? አያገባቸውም። ሙፍቲ ሐጂ ዑመር በህይወት በነበሩበት ሰዓት ሲለፉለት የነበረው ጀነት፣ እኔም ምለፋለትን ጀነት ነው። እኔ ሙአዝ ነዚፍ ምለፋለትን፣ ትናንትና ሙፍቲ ሐጂ ዑመር ሲለፉለት ነበር ተሰማና አየለ እየለፉለት ያለውን መንግሥተ ሰማያትን ለመውረስ አይደለም። ሙፍቲ ሲሰሩ የነበረው ላ ጀነትን ለመውረስ እንጂ መንግሥተ ሰማያት የሚባለውን መጽሐፍ ቅዱስ ላይ ያለውን ለመውረስ አይደለም። እሳቸው የሰሩት ጀነት አል ፊርደውስን ቁርአን ላይ የተጠቀሰውን ሐዲስ ላይ የተጠቀሰውን ነው። ስለዚህ የእሳቸው ኬዝ ማንንም ከእስልምና ውጭ ያለን ሰው አይመለከትም ሙሉ በሙሉ። ስለሳቸው ጉዳይ ሙስሊሙ ቢጣላ የሙስሊሙ ኬዝ ነው ይጣላበት መብቱ ነው፣ የራሱ ጉዳይ ስለሆነ። የእናንተ ደግሞ ገና ቀዳዳው ስላልተደፈነ፣ የሲኖዶሱ ነገር እንኳን እልባት ስላላገኘ፣ ተዉ። በሰው ነገር ውስጥ እጃችሁን አትስደዱ። ምክንያቱም የእኛን ቤት በመስኮት ለመግባት ስትጣጣሩ የእናንተ በር ክፍት ነው። በሩ ክፍት ነው። ተግባባን። በበሩ እንዳይገባ ነው እየከለከልን ያለነው። አይመለከታችሁም። ስለ ሲኖዶሱ ተዉ እያልን ነው ሙስሊሙን ምክንያቱ ሲባል እውነትም ስለማይመለከትን የእናንተ ኬስ ስለሆነ አንድ ይሄ ነው። ሁለተኛ ነጥብ ደግሞ የኦርቶዶክስ እምነት ተከታዮች ሆይ አንድ ነገር ልጠይቃችሁ። እናንተ ከእናንተ አስተማሪዎች የምትፈልጉት ለተነሳው ጥያቄ መልስ መስጠት ነው? መንደር ውስጥ እየዞሩ ወሬ መሰብሰብ ነው? እነሱ አሁን እየሰሩ ያሉት እከሌ እንደዚህ አለ እነንትናንትናቸው እነንትናንት ናቸው እያሉትን እየሰበሰቡ ማውራት ነው የያዙት ነገር እናንተ ላይ የተነሳባችሁ በጣም ብዙ ጥያቄዎች አሉ። የሙስሊሙ ንጽጽር ላይ የሚሰሩ ወንድሞቻችን ያነሷቸው ጥያቄዎች አሉ። ጥያቄውን መመለስ ትተህ መጥተህ እዚህ ጋር ስለ ሙፍቲ ሐጂ ዑመር የምታወራ ከሆነ መልሱን ስላጣህ ነው ይሄን ነገር እያደረግክ ያለኸው። እያመለጠህ ያለውን ምዕመን ለመያዝ አስበህ ነው ይሄን ነገር እያደረግክ ያለኸው። ምዕመኑ ደግሞ ከአንተ የሚፈልገው ሰፈር ውስጥ ሄደህ መንደር ውስጥ እየዞርክ ወሬ እንድትሰበስብ ሳይሆን መልስ እንድትሰጥለት ነው። ስለዚህ ወሬ መሰብሰቡን ተዉና ቤታችሁ በሩን ከፍቶ እየጠበቃችሁ ስለሆነ በነገራችን ላይ ጥያቄው የሚረሳ አይምሰላችሁላ። የኢየሱስ ማንነት ጥያቄው እንደተነሳ ነው ያለው አሁንም። የመጽሐፍ ቅዱስ የአምላክ ቃል አይደለም የሚለው ነገር ጥያቄው አሁንም ድረስ እንደተነሳ ነው። ያ ብቻ አይደለም። ሁሉም በፊት ያነሳናቸው ጥያቄዎች አምላክ አንድ ነው ሶስት የሚለውም ጥያቄ እንደዚያው አፉን ከፍቶ እየተቀመጠ ነው ማንም አልመለሰው። በማስረጃ መመለስ አልተቻለም እስካሁን ድረስ። እንዲሁም እኮ አንዳንድ ኡስታዞች እኮ በማስረጃ መመለስ የኦርቶዶክሱ ክፍል በማስረጃ መመለስ ስላልቻለ አንዳንድ ኡስታዞች እነሱ ናቸው እኮ የኦርቶዶክሱን ለኦርቶዶክሱ እያስረዱ ያሉት። እኛ መጽሐፍ ቅዱስ ላይ ያገኘ ነው፣ ይሄንን ነው እስቲ መልሱ ያለው ሰው ያምጣልን እያሉ ነው። የራሷ አሮባት የሰውን ታማስላለች እንዳይሆንባችሁ። ጥያቄያችሁ እንዲህ አፉን ከፍቶ ተቀምጦ፣ የእናንተ ስራ ጥያቄውን መመለስ እንጂ መንደር ውስጥ ዞሮ ወሬ መሰብሰብ አይደለም። ወሬውን ተዉት፣ ባለጉዳዮቹ አሉ፣ ባለጉዳዮቹ አልሞቱምና እሱን ትታችሁ ወደ ራሳችሁ ተመለሱ። ሌላኛው ደግሞ ወደ ሶስተኛው ነጥብ ስናልፍ ሐቅ ሐቁን እናውራ ከተባለ ማን ነው አሸባሪ? ማነውስ ጽንፈኛ? ማነውስ ገዳይ? ማነው ነፍሰ በላ? እኛ እኮ ደማችን እኮ አልደረቀም ደማችን እኮ አልደረቀም። ባለፈው ሳምንት አይደለ እንዴ ወንድሞቻችን መስጂድ ላይ ሙስሊም ስለሆኑ ብቻ የተገደሉት አራት ሰዎች የተገደሉት፣ ረሳችኋቸው እንዴ? በቅርቡ አይደለ እንዴ ሀምሳ የሚጠጉ ወንድሞቻችንን ያጣ ነው። በቅርቡ አይደለ እንዴ ስንትና ስንት ወንድሞቻችንን መቃብር ላይ ያጣ ነው። በማ አንድ ብሔር ሆነው አንድ ቋንቋ እያወሩ የብሔር ጉዳይ እንዳይባል ማለት ነው። አንድ ቋንቋ እያወሩ አንድ ከተማ ውስጥ እየኖሩ ወንድሜ ነው ብሎ የሚያስበውን ወገኔ ነው ከኔ ጋር ተወልዶ አድጓል ብሎ የሚያስበው ግለሰብ ክላሽ ይዞ መጥቶ የረሸነው ማን የረሸነው? ውሃ ብይ ነበር እንዲ ያን ያደረገው። ስለዚህ ሌላ ጥያቄ አታምጡ። የቦሩ ሜዳውን የንትኑን የንትኑን ተውት። እሱ ነ እሱ ሩቅ እኮ ነው። እሱ በጣም ሩቅ ነው። የአያቶቻችን ጉዳይ እኮ ነው። እሱኛው የአያቶቻችን ክስተት እኮ ነው ላ በእኛ ትውልድ ውስጥ እኮ ቁጭ ብለን እየተመለከትን እኮ ነው። አንተ አታፍርም እንዴ? ያንተ እምነትን አንግበው የሚንቀሳቀሱ ሰዎች ለማተባችን ነው የምንዋጋው የሚሉ ሰዎች ሙስሊሞችን ምንም ሳያጠፉ መስጂድ ላይ ምንም ክላሽ ያያዙ ባዶ እጃቸውን ያሉ ሰዎችን አርደው ጨፍጭፈው ሲያበቁ ወጥተህ ሙስሊሙን አክራሪ ለማለት ሲዳዳ ትንሽ እንኳን አይቀፍህም? ይሄንን ስል ደግሞ ክርስቲያኑም ሙሉ በሙሉ ይወክላሉ እያልኩ አይደለሁም። ይወክላሉ ወይ? እነሱ እንደዚያ እያሉ ነው፣ ይወክላለን እያሉ ነው፣ ለክርስቲያኑ ነው እየተዋጋን ያለ ነው እያሉ ነው። እኔ ደግሞ ይወክላሉ እያልኩ አይደለሁም፣ ምክንያቱም ምላሴ በጣም ጨዋ ስለሆነ ምላሴ ስድ ስላልሆነ ስርዓት ስላለው ማለት ነው። ስለዚህ ምን ልላችሁ ነው የምፈልገው፣ እንዲህ ያሉ ስርዓት አልባ የሆኑ ሰዎችና ማይሆን ንግግርን የሚናገሩ ሰዎች ወደ ቤት እንዲዘወር ማለቱ በጣም ጠቃሚ ነው። ምን እየተሰራ እንደሆነ ከረሳ ውላ አስታውስ ብዬ ነው አንድ ሁለቱ የነካካሁት። ከነ ማስረጃ አምጣ ከተባለ ከነ ቁጥር ነው የምንጠቅሰው፣ አንድ ሁለት ሶስት እከሌን እዚህ ጋር እንዲገላችሁ በሚል ማለት ነው። ወላኪን እኛ ሙስሊሙ ማህበረሰብ ጀነራላይዝ ማድረጉን አይደለም የሚያምንበት። እነኚ ሰዎች አድርገውታል። የሆነ ድርጅት ነው ያደረገው፣ የሆነ አካል ነው ያደረገው፣ የሆነ ታጣቂ ኃይል ነው ያደረገው። ታጣቂ ኃይሉ ግን ራሱን ዲፋይን የሚያደርግበት መንገድ ኦርቶዶክስ ነኝ፣ ኦርቶዶክስ ነው የምከላከለው ኦርቶዶክስን ለማስፈን ነው የምዋጋው እያለ ነው። ብዙ ኦርቶዶክሶችም ደግሞ ያምኑበታል። ያንን ነገር ጀነራላይዝ ማድረጉ ከብዶን አይደለም እንደ አንድም ታውካየ ነው ማለት ነው። ወላኪን ጀነራላይዝ ከማድረጋችን በፊት እንደነገርኳችሁ ነው፣ ምላሳችን ስድ አይደለም። ለምንናገረው ነገር ሚዛን እየሰጠን ነው የምንጓዘው? አንድ በአንድ ምን እየተናገርን ነው፣ ምን እያልን ነው እያልን ነው የምንሄደው። ስለዚህ ምላሳቸው ያልተገሩ ሰዎችን አደባ ሲይዙልን በኦሮሚፋ ደግሞ አንድ አባባል አለና መራታ ኢትዮ ቡሞቱ ውለታ ይባላል። የራስን እብድ ቤተሰብ ነው የሚያስረውና እሰሩልን ለማለት ነው የመጣሁት። እነኚህ ሶስቱም ነጥቦች አትርሱ። የራሷ አሮባት የሰውን ታማስላለች። ሶስቱም ነጥብ ውስጥ ይገባል። ያሁን ያለው አመሰግናለሁ ላችኋለሁ። ሰላም ሁኑ። የክርስትና እምነት የማይወክሉ ትንንሽ አክቲቪስቶች ብቅ ጥልም ብለው ገሌ ሱፊ ገሌ ውሃቢ፣ ውሃቢ ማለት እንዲህ ነው ብለው ሊያባዱኑን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምፀት ደግሞ ይዞ ያስተጋባ ሱፍያኔ ብሎ ያመነ ደግሞ አንዳንድ ዲኖ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኮቻችን ሐሪማን በርካታ የዒልም መካኖች ወድመዋል። አሁን የሉ

እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አደለም። ሱፊዩና ሰለፊዩ መሀል ያለው ልዩነት ቅርንጫፋዊ አልያን ፍቅሃዊ አሕካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልግ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያ እኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትሕ ያቀሩ ተፍሲር ያቀሩ